የጓደኝነት ትርጉሙ ረቂቅ ነው። ከብዙ ዓመት በኋላ አየሁት፣ አላመንኩም። ከወደፊት እጮኛዬ ጋር ካፍቴሪያ ተቀምጠን ቡና እየጠጣን እያወራን ነበር። እሱነቱን ላረጋግጥ እይታዬን ጨምሬ፣ የማስታወስ አቅሜን እስከ መጨረሻ ተጠቀም። ጉስቁልናው እንዳላቆ ቢታገለኝ፣ ብፈገግተው፣ ረታወት ሲያየኝ በደስታ ፊቱ ፈካ። ሳቁ የብቻው እሱ ነው። አዎ ራሱ ነው። ተጎሳቁላል። ምድር ላይ ያለው ለመቆየት ይመስላል። ሕልም ከሌለን፣ የኔ የምንለው ሰው ካጣን፣ ሕይወት ለኛ ትርጉም ከሌላት፣ ዓለም መኖራችንን ከረሳ፣ ተቆርቋሪ ሰው ካጣን ታዲያ ምድር ላይ ሞታችንን እየጠበቅን ቆየን እንጂ ምን ኖር ነው? ደስቴን መቆጣጠር አቅቶኝ ከመቀመጭ የተነሳ ሮቶ መጥቶ ሊያቅፈኝ ፈልጎ በቆሸሹና በተቀደዱ ልብሶቹ ራሱን ተጸይፎ እጁን ሰዶ ሰላም ሊለኝ ሲል ስቤ አቀፍኩት። የጓደኝነት ወዙ ሸተተኝ። በተቃቀፍንበት ቅስፈት አይምር ወይም በትዝታ የልጅነት ጊዜያችን ላይ ጣለኝ። ትምህርት ቤት ውስጥ አሉ ከሚባሉ ቆንጆቹ ዋናው ነው። በትምህርቱ ከሁላችንም ቀዳሚ። በፈተና ጊዜ እሱ ታክሲ ላይ ነው የምንሳፈረው። ከራሱ አስቀድሞ የሁላችንም ፈተና ሰርቶ ይጨርሳል። የዓመቱ መጨረሻ ላይ ሲሸለም አንተ የፈተና ጊዜ ተሸክመን የለ ብለን ትከሻችን ላይ አድርገን ከተማውን ሁሉ ይዘነው እንዞራለን። ቤተሰቦቻችን ምሳሌ የሚያደርጉት እሱ። የተሻለ ደረጃ ላይ እንደሚደርስ ከእሱ ይልቅ በአካባቢ ያለው ሰው እርግጠኛ ነው። ተቀመጠን ስለ ወደፊቱ ስናወራ የመጀመሪያም የመጨረሻም ፍላጎቱ ብቸኛ ያለችውን እናቱን ማስደሰት እንደሆነ ይነግረኛል። የሴት ምርጫችን እሱ የወሎ እኔ ድሬ ልጅ ነበር ማግባት የምንፈልገው። ምንም የምንደባብቀው ነገር የለም። ሁሉ ነገራችን እንደ ተጋራን ነበር፣ ከሴት ጓደኛችን በቀር ማለት ነው። ድንገት በሴት መስመር ላይ ከተገናኘን ሁለታችንም እንተዋታለን። ሁሉም ጥሩ እየሄደ ደስተኛ ነበር፣ እስከዛ መጥፎ ምሽት ድረስ እናቱ ከሥራ አምሽታ ስትመጣ ፊትለፊቷ ላይ ሰው ሲገደል አየች። ማየት የሌለባትን በማየቷ ምክንያት ገና ለገና ትናገራለች በማለት ገደሏት። ገና ወደፊት ፊት ሊበልጠን፣ ሊገድለን፣ ሊያስተሳስረን በአጠቃላይ ሊጎዳን ይችላል ብለው ሰውን ቀድሞ የሚያጠፉ ሰዎች አሉ። የአድርጓ ያድርገው ሳያውቁ በይሆን አልተነስተው ሕይወት የሚነጡ በአንድ ጥይት ህልምን፣ ተስፋን፣ ደስታን፣ ሕይወትን ይህን ሁሉ መምታት እንዴት ይቻላል? በአንድ ጥይት ይገርማል። ሁሉ ነገር አቆመ። ጥልቅ ሐዘን ወረረ። ትምህርቱን አቋረጠ። ለማን ብሎ ይማራታል? እሱም ሁሉ እንትቶ እናቴን ከነጠቀኝ አገር አልኖርም ብሎ እኛም እሱን ወደማናውቀው ሀገር ሄደ። ለመቆየት ምክንያት የሌለውን ሰው እንዴት አትሂድ ማለት ይቻላል? ብቻ ተለያየ። ሁኔታው ከሁኔታዬ ጋር አነጻጽሬ ራሴን ጠላሁት። የተሻለ ደረጃ ላይ ደርሳል የተባለው ምን ደረጃ ላይ እንዳለ ሳይ በራሴ አፍርፍር አንገቱን ወደ መሬት አቀርቅሮ ተሸማቆ ቆሟል። የተቀደዱ ልብሶቹን አይቼ ልብሴን አይቶ ምን ሊሰማው እንደሚችል ሳስብ የበደልኩት ያህል ተሰማኝ። ስኬት ላይ መሆኔን የእሱ ጉስቁልና የሚጎላበት መሰለኝ በኑሮዬና በስኬቴ የጎዳዎት መሰለኝ። አንገቴን ወደ መሬት ስተክል ድንገት ዐይኔ ጫማውን ያረፈ የላይኛው ክፍሉ ተቆራፍዶ ከወደታች እንደ ተቀደደ ያስታውቃል። ቀና አለ። ዐይኔን ጫማው ላይ እንደ ተከልኩ ሲያይጉን ወደ ኋላ ሳብ አድርጎ ከይቴ ሊደብቀው ሞከረ። ልቤ ተሰበረ። እንዲሆኑ በሰው መታየት ምን ያክል ይጎዳ ይሆን? በማየቴ ብቻ ሲሸማቀቅ እኔ ሰይፉኑ እንደ ቆረጠኝ ተሰማኝ አቀረቀር ደነዘዙ ሕይወት ለእኔ አዳልታለች ዓለም ትክክለኛ ፍርድ የላት እዚህ የቆምነው ሁለት ሰዎች ቦታ ተቀይረናል ለማን ልናገር ተሳስታችኋል እኔ መሆን የነበረበት እሱ ነው እሱን መሆን የነበረብኝ እኔ ነኝ ብዬ መጮ ተመኘ ግን ለማን እምበየ ባይሞላ ባይኔ ሲፈስ ታይ እምባዬን ለመደበቅ ቶሎ ብዬ ና እዚህ ጋር ተቀመጥ እጮኛዬን ላስተዋውቅ አልኩኝ ወደ ወንበሩ እያመለከትኩ የሚወደውን ስለማውቅ ቡና አዘዝኩለት። መዳፎቹን አገናኝቶ በጉልበቱ አጣብቆ እግሮቹን ታች ላይ ሰፋ ካደረገ በኋላ ወንበሩ ጫፍ ላይ ተቀመጠ። አቀማመጡን አይቼ ሰውነት የሆነ ነገር ሲወረኝ ተሰማኝ። እምቤ ለመውጣት ታገለኝ። ሳስተዋውቃቸው እሷን ቀና ብሎ አይቶ ዘወር ብሎ እኔ ናየ ነገሩ ስለገባኝ ልክ እኔ እንዳሰብከው ድሬ ናት ብዬ ባንገት ያረጋገጥኩ ፈገግ አለ። አንተስ ወልዩዋን አገኛት አልኩት። ፈገግ ብሎ አይኖቹን ባቀረ ከኔ አሽሽቶ ቡናው ላይ ተከላቸው። ራሴን ጠላሁት። አፌ ቀደም በመጠየቄ አፈርኩ። ራሱን እንዳታያየው፣ እንዴት ሌላ ሰው ስለማግኘት አወራዋለሁ? ሐሳብ ለማስቀየር ሁሉንም ነገር ቤት ስኔት ትነግረኛለህ፣ አሁን የት እንዳረፍክ ንገረኝና ዕቃህን ሄደን እናምጠው አልኩትኝ። አድራሻዬን እንዴት አገኘው? ሌላው ብዬ ለምን መጣ እንዳይ አፌ ላይ መለስኩት። እንዳልጎዳው ቃላቶችን እየተጠነቀቅኩ ነው የማውራው። ብሶት ያሳሳውን ሰው ቃል ይበሱታል። አድራሻን ለማግኘት አልከበደኝም የድሮ ሰፈር ሄጄ ነበር። በጣም ታዋቂ ይሆናል። አሁን የመጣሁት እርዳታ ንፈልጌ ነው። እንድትረዳኝ እፈልጋለሁ። ሌላ መሄጄ የለኝም መሄጄ የለኝም አለኝ። እጆቹን እያፋጠገ ተስፋ በቆረጠ ድምፅ የፈራሁትን ጥያቄ መለሰ። የደስታና የሐዘን ስሜት ወረረኝ። በልመና ውስጥ የችግሩን ጥንካሬ አየሁት። በተማጽኖ አሻግሬ የብሶቱን መጠን ተረዳው። እሱን አውቋለሁ። መለመን አይወዱ ሲሰጡት የማይቀበለው ለመነ። የታመቀ እምባው ተዘረገፈ። ብሶት ያሳደዳቸው እምባው ካይኑ እየወጡ ተላጭቶ የማያውቅ የሚመስለው ረጅም ጺሙ ላይ ተመሸጉ። እሱን እንዳላሳዝን ፈርጬ ሲታገለኝ የነበረውን እምባ ለቀቅሁት። ግድቡ እንደ ፈረሰ ወንዝ በኃይል ተወረወል። ተገርማ ሁኔታችን ስታ የነበረች ጓደኛዬ የዚህ ጊዜ አልቻለች፣ አለቀሰች። እምባ ለምን እምባ እንደሚጠራ አላውቅም። ያንዳንዱ ሰው ሐዘን በአካባቢው ላሉ ሰዎች ይጋባል። እምቤን እያበስኩ ምሄጃ አለ ምሄጅ የለኝም የምትለው መጀመሪያ እኔን ስላሰብከኝ ነው። ለምን ይሄን ያለራከኝ? የት ብዬ ልፈልግ? ምን እንደማደርግ ግራ ገብቶኝ እንጂ ዝም ያልኩ ረስቼ መሰለ። እንኳን መጣልኝ ጓደኛ ከቋሎቼ እኩልም በ እየተወረወር ወረዱ። እሺ በቃ አሁን ልሂድ አለኝ ከመቀመጫው ተነስቶ በተቀደደ ጨርቁ ፊቱን እየጠረገ እዚህ በኋላ የትም አትሄዱ። እምባህን እንዳላይ ነው የምትደበቀው? እስኪና ድሮ ልጅ እያለን ተቃቅፈን ነበር የምናለቅስ አስታውስ። ድምጼን እምቤ እየቀደመ ያንቋል። ተነስተን ተቃቀፍን። እምቤ ትከሻው ላይ እምባው ትከሼ ላይ አረፈ። እጩኜ ሁኔታችንን የሚያይ ሰው ሁሉ አለቀስ። እቃውን ካስቀመጠበት አስፋልት ዳር ላይ ካለው ሱቅ ሄደን ወደ መኪና ከጫንን በኋላ ባለ ሱቁን ሰውዬ ለማመስገን ሲሄድ እኛ የመኪናው ጋቢና ውስጥ ገብተን ከመቀመጣችን ፍቅረኛዬ ማውራት ጀመረች። እንደዚህ ደስተኛው ነህን? አዝነህም አይቼ አላውቅም። እንዴት ብትዋደዱ ነው? ለስንት ዘመዴ ያስቀመጥኩትን በይንኮ አስለቅሳችሁን ጨረሳችሁ። እጇን አፏ ላይ ጭና እንደዚህ አለች። ምን እንደተሰማኝ አታውቂ ይህ ጓደኝነት ነው። ምን ታድርገዋለሽ? አልኳት ወደ እሷ እየዞርኩ በጣም የገረመኝ፣ እንድትረዳው እንድትረዳው ሲጠይቅ እንዴት ደስተኛ እንደነበርክ ራስን ብታይ። ከዛ ደግሞ አለቀስክ፣ ለምን? ያዘንኩት በዚህ ሰዓት እኔ ነበርኩ እሱን እርዳታ መጠየቅ የነበረብኝ ብዬ ነው። እሽ የተደሰጥከውስ? አለች ረስቶኛል ወይም ጠልቶኛል ብዬ ነበር ግን እንደሚወደኝና እንዳረሳኝ አወቅኩ። እሱ ነው ያስደሰተኝ አልኳት። እና አሁን እንደሚወደ እንዴት አወቅ? በእርግጥ ሁኔታችሁን አይቻለሁ፣ ግን እርዳታን ሲጠይቅ እንዴት አድርገ መውደ